ከአይናችሁ እንዳያመልጧችሁ እያለ ትዕዛዝ ሲያስተላልፍ ነበር። እንግዲህ ያፌት ደግሞ ቤሉል መያዙን ሲሰማ ለመጀመሪያ ጊዜ የጠረጠረው ወይዘሮ ሄለንን ነው። አቶ ያፌት እንግዲህ ወይዘሮ ሄለንን፣ ቤሉልን የት ነው ያደረግችው? አምጪ ልጁን። ምንም ነገር እንዳታደርገው፣ አንድ ነገር ቢሆን በቁምሽ ነው የማቃጥልሽ እያለ ሲያስፈራራት ነበር። ወይዘሮ ሄለንን ምንም ነገር እንዳላደረገች እና የምታውቀው ነገር እንደሌለ እየተናገረች ነበር። ወይዘሮ ሄለን ቤሉልና እና ኑንጌ እንዲያዙ ብታዝም ነገር ግን ደግሞ ከእሷ ሰዎች ቀድመው የያዙት ሌላ ሰው እንደሆነ ነው መረጃ የደረሳት። ወይዘሮ ሄለን አሁን ላይ ባታደርገውም ነገር ግን ልታደርገው አስባ ነበር። ቴዲ እንዲያደርግላት ትዛዟን ትእዛዟን ተቀብሏት ነበር። አሁን ላይ ቴዲ ምን እያደረገ ነው? እዚህ መሲን የወይዘሮ ሄለን ሰው አይደለሁም እያለን ሊያሳምናት እየሞከረ ነው። በሌላ በኩል ደግሞ ወይዘሮ ሄለን የምትለውን ነገር እያደረገ ነው። በትላንትናው ክፍል ላይ ወይዘሮ ሄለን ቤሉልንና ኑኑዬን እንዲያግታቸው ስታዘው እርሺ ብሎ ትዕዛዟን ተቀብሎ ነበር። ነገር ግን ከሱ ቀድመው ሌላ ሰዎች እንደያዙት ነው ሲናገር የነበረው እና ቴዲ ምን አስቦ ይመስላችኋል? ኑኑዬ አሁን ላይ ምንም አይነት ነገር እንደሌለባት አውቃለች። ነገር ግን ይህንን ነገር ከሷና ከቤሉሉ ውጭ ማንም ሰው ማወቅ እንደሌለበት ተስማምተዋል ማለት ነው። እንግዲህ ኑኑዬ ብዙ ጊዜ ወይዘሮ ሄለን እና ኤልሹ ያለባትን ነገር እያስታወሱ አንገቷ እንድትደፋ እና እንድትሸማቀቅ እያደረጓት እራሷን እስከ ማጥፋት ደረጃ ድረስ ደርሳ ነበረ። አሁን ግን ነጻ እንደሆነች አውቃ በጣም ደስ ብሏታል። ኤልሹ ይህንን የማታውቀው እንግዲህ ብዙ ጊዜ ኑኑዬን ልታስፈራራት እየሞከረች ነበረ። ኑኑዬ ግን ምንም አይነት እየመሰራት አይደለም። እንደ በፊቷ አትፈራም። ኮንፊደንሷ በጣም ተለውጦባታል እና ኤልሹ ደግሞ በዚህ በጣም ግራ እየተጋባች ነበረ ማለት ነው። እኔ ምልሽን የማታደርጌ ከሆነ ከቤሉልና እና ካዶኒ የማትርቂ ከሆነ ጉድሽን ነው ለሁሉም የምዘረግፈው እያለ ስትናገር ነበረ። ኑኑጌ ግን ከፈለገች ለሁሉም ሰው ተናገሪ ያለቻት ነበረ ማለት ነው። ምክንያቱም ኤልሾ የውሸት እንደሆነ ምንም የምታውቀው ነገር የለም። የእውነት እንደተመረዘች ነበረ የምታወቀው ይህንን ነገር የምታውቀው ወይዘሮ ሄለን ብቻ ነበረች። ወይዘሮ ሄለን ውሸት እንደሆነ ታውቃለች። ነገር ግን ኑኑጌ መጀመሪያ አምና ስለተቀበለች እውነት ነው ብላ አምና ስለተቀበለች በጣም እየፈራች ነበረ ማለት ነው። ነገር ግን አሁን ላይ ወይዘሮ ሄለን ምን እውነቱን እንዳወቀች ምንም የምታውቀው ነገር የለም ማለት ነው። ከሆስፒታል ወጥተው ሲመጡ ቤሉል ይህንን ነገር እኔ አጣርቼ እስከምደርስበት ነገር ለማንም ምንም ነገር እንዳትናገሪ ብሎ እየነገራት ነበረ። እንግዲህ ስለ ወይዘሮ ሔለን አሁን ላይ ቤሉል በደንብ ጠርጥሯል ምን ለማድረግ እየሞከረች እንደሆነ ምን እየሰራች እንደሆነ በደንብ እየጠረጠረ ነው። አቶ ያፌት ቀደም ሲል በጣም ብዙ ነገሮችን እየነገረው ነበረ። ስለሷም ብዙ የማታውቀው ነገር አለ እያለው ነበረ። ይሄ ነገር አሁን ላይ ምንድን ነው እያለ ጥያቄ እየሆነበት ነው። ብዙ ጊዜ በምታደርገውም ነገር ደግሞ ቤሉል ግራ እየተጋባ ነበረ እና ወይዘሮ ሄለንን ደግሞ እንዲጠራጠራት አድርጎታል። ስለዚህ ስለሷ በጣም ብዙ ማወቅ ያለብኝ ነገሮች አሉ። እነዛን አጣርቼ እስከማወቅ ድረስ አንቺ ግን ለማንም ሰው እንዳትናገሪ ብሏት ነበረ። ቤሉ አሁን ላይ የሚጠረጥረው ወይዘሮ ሄለንን ነው። ምክንያቱም ከቤት ሊወጣ ኑኑን ይዟት ሊወጣ ሲል እንዳይወጣ እያደረገችው እየከለከለችው ነበረ ማለት ነው። በጣምም ደግሞ ደንግጣ ነበረ ማለት ነው። አሁን ደግሞ እሱ ሲያዝ ልክ እሷ እንዳደረገችው ነው ቤሉል አምኖ የተቀበለው ማለት ነው። ሌላው ደግሞ ቴዲና አቶ ያፌት ትልቅ እልህ ውስጥ ተጋብተዋል። እንግዲህ ትላንትናው ክፍል ላይ መሲና ቴዲ ተገናኝተው ስለ ወደፊት እያወሩ ነበረ። ወደፊት ምን ማድረግ እንዳለባቸው ወይዘሮ ሄልንን እንዴት እንደሚያውቃት ጭምር እየነገራት ነበረ። መሰረት እንግዲህ ከሁኔታዋ አምና እየተቀበለችው ነው የሚመስለው ማለት ነው። እንግዲህ አውርተው ከጨረሱ በኋላ ወደ ቤት ሲመለሱ አቶ ያፌት መንገድ ላይ አግኝቷቸው ነበረ። ከዚህ ከዱርዬ ሰው ጋር ምን ታደርጊያለሽ ብሎ መሲን እየጠየቃት ነበረ ማለት ነው። ቴዲም እንግዲህ በሰዓቱ ለያፌት የመለሰለት መልስ አንተ ምን አገባህ፣ ማን ስለሆንክ ነው እንደዚህ አይነት ጥያቄ የምትጠይቃት የሚል መልስ ነበረ የመለሰለት ማለት ነው። እንግዲህ ሁለቱም ትልቅልህ ውስጥ ናቸው። መሰረትም እንግዲህ ለጊዜው ያፌትን መርጣ ወደ ቤት ትሄዳለች ማለት ነው። ይህ ነገር ደግሞ ቴዲን በጣም አበሳጭቶታል። አሁን ላይ አቶ ያፌት በመንገዱ እየቆመ በጣም እያስቸገረው እንዳለ ነው የተረዳው ማለት ነው። ስለዚህ ቴዲ ምን ማድረግ እንዳለበት በደንብ እያሰበ ነው። እንግዲህ ባለፈው ተገናኝተው ካወሩ በኋላ በራስ ጊዜ ወጥመድ ውስጥ ገባህ እያለ ነበር ቴዲ ማለት ነው። ምን አይነቱ ወጥመድ ውስጥ ሊከተው አስበው ይሆን? አሁን ላይ ሌላው ነገር ደግሞ ወይዘሮ ሄለን በጣም ብዙ ግራ የሚያጋቡና የሚያወዛግቡ ነገሮች እየገጠሟት ነው እንግዲህ ቀደም ሲል በጣም ብዙ ፋይሎች ከቤት እየጠፉ በመሰረት እያመካኘች፣ መሰረት እንዴት ያደረግሻቸው እያለች እያስፈራራቻት ነበረ ማለት ነው። ነገር ግን ትላንትና አዶኒ ስለ ፋይሎቹ እየነገራት ነበረ፣ ፋይሎቹን እያየኋቸው ነበረ፣ በጣም ብዙ ነገሮችን አይቻለሁኝ እያለ ነበረ። እንግዲህ ወይዘሮ ሄለንም ፋይሉን ስትወስድ የነበርከው አንተ ነህ ማለት ነው ስትል ጠይቀዋለች። አዎ እያለ ነበር። እንግዲህ ሀምጣ ብትለውም እንዴት ነው የምመለስልሽ አንድ ጊዜ እጅ የገባ ነገር ብሏታል ማለት ነው። እንግዲህ ወይዘሮ ሄለን አሁን ላይ አዶኒ በጣም ከባድ ሰው እንደሆነ እያወቀች ነው። እንግዲህ እንዴት ነው ቆይ እንደዚህ ሊያደርግ የቻለው እያለች ነበር። እንግዲህ አዶኒን በጣም ንቃ ነበር የምታየው ወይዘሮ ሄለን ማለት ነው። ምንም ነገር የማያውቅ አድርጋ ነበር ታስበው የነበረው ማለት ነው። አሁን ግን ካሰበችው እና ከጠበቀችው በላይ ሆኖባታል። እና ይህን ድፍረት ከየት ነው ያመጣው እያለችም ጭምር ነበረ ማለት ነው። አሁን ላይ ወይዘሮ ሄለን ነገሮች በጣም እየከበዱባት እና ውስብስብ እየሆኑባት መጥተዋል። አቶ ያፌት በቤሉል እገታም በጣም እያስጨነቃት ነው። በዛ ላይ ደግሞ ከቤት እንድትወጣም ትእዛዝ እያስተላለፈባት ነው። በዛ ላይ ደግሞ ቤሉል ስለ ወይዘሮ ሄለን በጣም ብዙ ነገሮችን እያወቀ ነው። በዛ ላይ አዶኒ በዛ ላይ ደግሞ የእሷን ሚስጥር የሚያውቁ በጣም ብዙ ሰዎች በዙሪያዋ አሉ ማለት ነው። እና ሌላው መኮን ራሱ እየተናገርከው ነገር ውሸት ነው ብለ ካደ ያለችው ነበረ ማለት ነው። እንግዲህ ይህን ነገር ማንም ሰው እንዲያውቅብኝ አልፈልግም። እኔ ሰው እንዲያመሰግነኝ እና እንዲያደንቀኝ አልፈልግም። ስለዚህ ይህን ነገር በድብቅ ስለሆነ የማደርገው፣ አንተ ደግሞ ይህንን ሚስጥር አውጥተብኛል እና ውሸት እንደሆነ ተናገር እያለችው ነበረ መኮን ማለት ነው። እንግዲህ መኮ ስለ ወይዘሮ ሄለን በጣም ምንም የሚያውቀው ነገር የለም። ወይዘሮ ሄለን ቤተሰቦቹን አስጠግታ ስለያዘችለት በጣም ጥሩ እና መልካም ሴት አድርጎ ነው የሚያስባት ማለት ነው እና ይህንን ነገር እንዲያደርግ እያዘዘችው ነበር። እሱም ደግሞ አንድ ጊዜ እኮ ካፌ ወቷል እንዴት ብዬ ነው የምክደው እያለ ነበረ። ነገር ግን ማድረግ እንዳለበት እየነገረችው ነበረ። አሁን ላይ ይህንን ነገር ለአዶኒ ሲነግረው ምናልባት የሆነ ነገር ብላ እንዳሳመነችው ይህንን ነገር ማንም ሰው እንዲያውቅብኝ አልፈልግም፣ ስለዚህ በድብቅ ነው የማደርገው እንዳለችው ጭምር ለአዶኒ ነግሮታል። እንግዲህ አዶኒ የወይዘሮ ሄለን ሀሳቧ ገብቶታል። ምንም የማያውቀው መኮ ግን ምን ነዋፌን በቆረጠው እንደዚህ አይነት ነገር መናገር ነገር አልነበረብኝም፣ ሚስጥር አወጣሁ ማለት ነው እያለ ነበረ ማለት ነው። አሁን ላይ ወይዘሮ ሄለን ምንም አይነት ነገር ቢደርስባት፣ ሚስጥሮቿ ቢወጡ፣ ስራዋ ቢጋለጥ ሌሎቹ ሌሎቹን ነው። አሁን ላይ ትኩረቷ ከመሲህ ወደ ሌሎቹ ዝወር ብሏል ማለት ነው። አሁን ላይ መሰረት ትልቁን ስራዋን የምትሰራበት ጊዜው አሁን ነው። ወይዘሮ ሄለን ትኩረቷ ወደ ሌሎቹ እንደሆንላት፣ መሲህ ደግሞ ማድረግ ያለባትን ነገር አሁን ላይ ጠንክራ ማድረግ መቻል አለባት ማለት ነው። ሌላው ደግሞ እንግዲህ ስለ ወይዘሮ ሄለን ስለጠፋው ወርቅ ነው። አሁን ላይ ወርቁ የተገኘው አቤሉል ኬስ ውስጥ ነው ማለት ነው። ነገር ግን ሙሉ ቤተሰቡ አቤሉል ኬስ ውስጥ መገኘቱን አምነው ሊቀበሉ አልቻሉም፣ አልፈለጉም ማለት ነው። ምክንያቱም እንግዲህ እዛ ቤት ውስጥ በጣም የተከበረና በጣም ጨዋና አስተዋይ ልጅ የሚባል እንግዲህ ቤሉል ነው ማለት ነው። ስለዚህ ይህን እንዴት ሊያደርግ ይችላል ብለው ማንም ሰው አላመንም። ኤልሹም ደግሞ ወርቁን ያስቀመጠችው እኑንዬ ቦርሳ ውስጥ ነበረ። ስለዚህ እንዴት ቤሉል ኬስ ውስጥ ሊገኝ ይችላል? እንግዲህ ይህንን ነገር የምታውቀው ኤልሹ ናት። ሌሎቹ ደግሞ ጥርጣሪያቸው ወደ ቤሉል ጩኛ ተብላ ወደ መጣችው ነው። ምክንያቱም ምናልባት እሷ ወስዳ ለመወደድ ብላ ያደረገችው ነገር እንደሆነ ነበር አዱም ስትናገር የነበረው ማለት ነው። ምን እንደሚፈጠር እንግዲህ በቀጣይ ቪዲዮ እናያለን። ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ ሰብስክራይብ ያደረጋችሁ ከልብ አመሰግናለሁ። እስከ ቪዲዮ ፍጻሜ ያዳምጣችሁኝም በጣም ከልብ አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ ባላችሁበት አለም ዳርቻ ሁሉ ሰላማችሁ ይብዛልኝ።